ሰላም አለይኩም ወራህመቱላሂ ወበረካቱ። እንደዚህ እንደምታዩት ውጭ አገርም ውስጥ አገርም ያላችሁ ዛሬ በተከበረው አረፋ በኢድ አልአድሃ አረፋ ቀን እነዚህም የምታያቸው የተለያየ ችግር ያለባቸው አካል ጉዳተኞችም አሉ፣ ምስኪኖችም አሉ፣ ማየት አይችሉ አሉ፣ መራመድ የማይችሉ አሉ፣ ብዙ ችግሮች አሉ። ስደተኛ ተፈናቃይ፣ ወንድም ሴትም እነዚህ አሉ። እነዚህን ወገኖቻችሁ ለነዚህ ሰዎች እንደሚደርስ ዝብ አላህ ፊት ነገሩን እንድታዩ ከዛ ደግሞ ይህን እያያችሁ ደግሞ ለወደፊትም ደግሞ እነዚህ ሰዎች የሚገባውን ድጋፍ እንድታደርጉ። አሁን ይሄ ስጋ ነው፣ በፍትን አድርገን በሬውን አርደን አከፋፍለን ለእነዚህ ሰዎች እያዳረስን ነው የምንገኘው። እንሻላ ዛሬው በዛሬው ቀን እንዳያድር በሚል እንዳይሸታቸው እችን እርጥብ ነገር ነው። እናንተ የሚሰጣችሁትም አላህ አጅራችሁን ይሰጣችሁ። እነሱንም ደግሞ አላህ እንደው የተሻለ ሀያት አላህ ይሰጣቸው። ደግሞ የሚሰጡም አላህ አድርጋቸው። አላህ አይቸግረውምና የሚሰጡም የሚለግሱም አላህ አድርጋቸው። እንግዲህ ከሰዎቹ ደግሞ እንሻአላ የምትሰሙትን ነገር ሰምተን ያው የዛሬውን የስርጭታችንን በዚህ ነው የምናጠናቀቀው ማለት ነው። ያው በዚህ መልኩ ለእነዚህ ሰዎች አማና ይህን ነገር ሰጥተናል ማለት ነው። ሀያታቸው ይርዘምልን። ደግሞ አመቷ አመቱ አዳራሽ አላ አርጋቸው ሁለቱም ሀገር የሚጠቅም ሀብት አላህ አድርግላቸው። በሁለቱም አገር ገበያ የሚያስገበይ አላህ አድርገው። አዳዲ ሞሓት እና ዓፊያ አማን ጋር ኢማን ጋር አላህ ያኑርልን፣ አላህ ያቆይልን። ረዥም ሓት ጋር ሰፊ ማዲ ጋር ክብረት ጋር ዝይልን አድርጎ አላህ ዘንድ የተወደደ አላህ አድርግልን። አላህ ዘንድ የተመሰገነ የተወደዴ በሁለቱም አገር የሚጠቅም አላህ አድርግላቸው። አላሁም መስፈል ኢንሻላህ እንኳን እናንተም እኔ እያቸው ተቀባይ የምታሰራጩ ለደከሙ ችለ መሳሽ ብላችኋል። አዎ ሀያታቸው ይቆይ፣ እናንተም ሀያታቸው ይቆይ። እነሱንም አዎ ደግሞ በሀገራቸው ደግሞ ተደስተው የሚኖሩ አላህ አድርገው። ዘላለም ዘላለም ዘላለም ሰላሙ ሙባረክ ተቀበለ ላህ ና ኢና ወሚንኩም ለይና ወዓለይኩም ጀዛከላህ ኸይር፣ እሱ ረብል ዓለሚን ገንዘባችሁን በረካ አላህ አድርግላችሁ። ቤተሰቦቻችሁንም እዚህም እዛም አላህ፣ የሞቱትንም አላህ ይዘንላቸው፣ ያሉትንም አላህ ይጠብቅላችሁ። እናንተንም ሰላም አላህ አድርግላችሁ። በረካችሁን፣ ገንዘባችሁን በረካ አላህ አድርግላችሁ። ጀዛከላህ ኸይር። የምትውጥ ካላችሁ አጀባ አጀባ ሲሳይሽ ብዙ ይሆን ነቢ መጀን አላህ መጀን አላህ ኪታቡ እንዲያዘዘው አላህ ብቻ በቃ አዎ አላህ ኪታቡ እንዲያዘዘው አድርገሻዋል ቢስሚላህ የሚሸተውን ኩላ ሚስኪኑን ብዙ ናቸው ሀያትሽ ረጅም እጅ ሰፊ አላህ ያርገዋላ ሴቶቹ ቪዲዮ አልቀረጻችሁም ተናገሩ ከሴቶቹ አንድ ሰው ተናገሩ የምትሉት ካላችሁ እ በቃ እንደዚህ በዚህ መልክ እንግዲህ ያው እንትን ሳትሉ ወደፊት የሆነ ነገርም ካገኘ በዚህ መልክ ነው የምንሰጠው። አሁን ይህ ግርግሩ የማይገባው ስለሚያስቸግረን ሰወር እያደረገን የምንሰጠው ለዚህ ነው። ያው ሱመያ የሚባል በሴቶች የተቋቋመ ነው። አብዛኛዎቹ አሁን ውጭ ሂደዋል። ይሰጣሉ ለሚስኪኖች ዲሆች ጡድን እያሉ ይሄንን ይደጋሉ። በዛ መልክ ነው የምናደርገው። እንግዲህ አላህ ሁላችንንም አላህ ይቀበለን፣ እነሱንም ለሀገራቸው ያብቃቸው እናንተንም እንግዲህ አላህ ሁላችሁንም ያው እየሰገዳችሁ አላህን እያመለካችሁ በደምብ ሳናሻር ጌታችንን፣ አላህ ደግሞ የተሻለ ያመጣል። ከሰዎቹ በላይ ደግሞ አላህን ነው ማመን። ሁሉም እዚህ አለ ሰጋጅ ነው፣ በጥንቃቄ ነው የምንሰራው። አዎ፣ የማይሰግድ ሰው ደግሞ ምናምን ከሆነ ደግሞ እነሱም ተቀበለ ስለማኖረው በዚህ መልክ ነው እንግዲህ። አላህ መልካም በዓል አላህ ያድርግልን። ተቀበለ አላሁ ምናምንኩም ወኩሉ አሚን ወአንቱም ቢኸይር

ማየት ትችላላችሁ። እንሻላ ደግሞ የተሻለውን ነገር ማድረግ ከፈለጋችሁ እንሻላ፣ ያው በሱ መየ በኩል የምታረጉትን ድጋፍ ማድረግ ትችላላችሁ። የፊተኛው ሰውዬ እንደምታዩት ክራንች ነው። ይሄኛው ደግሞ እንደዚህ አካባቢን ተመለከቱ። እንግዲህ እናንተንም አላህ ኸይረኛ አላህ አድርጋችሁ እያን በዚህ ነው የዛሬውን የምንጨርሰው። ሰላሙ አሌይኩም ወራህመቱላህ ወበረካቱ